ማርስ ዲዛይን በሁለት ሺህ ሁለት ነው የተመሰረተው። ሼዱን ካገኘን አንድ ስድስት ዓመት ይሆናል። ያው የተነሳንበት ከአንድ ማሽን ነው የተነሳ ነው ከአንድ ማሽን ተነስተን ነው እያልን አንድ አራት ማሽን አደረግን ከዛ ደግሞ ባለው እንትን ላይ ባለው ማሽን ላይ ከእንደገና ከልማት ባንክ በወሰድ ነው እንትን ከአንድ ማሽን የተነሳው ድርጅት አሁን ከ ከሰማንያ ማሽን በላይ ሆኖ ወደ ትልቅ ጋርመንት ዞሮ ከትንሽ ክፍል የተነሳች ማርስ አሁን ትልቅ ፕሮጀክት ላይ ትልቅ እድል ላይ ደርሳ የምታዩትን ትልቅ ጋርመንት ላይ ነው ያለሁት። ስነሳ ከ15 ሺ ነው የተነሳሁት የነበረ አሁን ከ12 ሚሊዮን በላይ ሆኗል ካፒታሌ። ያም ስለሆነ ወደ ኢንቨስትመንት ተሸጋግሬ አለሁ። ከትንሽ የተነሳው ከ15 ሺ የተነሳው ከ12 ሚሊዮን በላይ ሆኖ ወደ ኢንቨስትመንት ተሸጋግሬ 5000 ካሬ ጠይቄ 5000 ካሬ ተፈቅዶልኝ አሁን እንግዲህ እሱን እየጠበኩኝ ነው ያለሁት። ስራ እድል አሉ ተመላላሾችም፣ ያው ትንሽ ራቅ ያለም ስለሆነ ገባም ያለ ስለሆነ እንትን ነው። በውስጣችን ግን ወደ 27 ሰራተኞች አሉ። በየቤታቸው ደግሞ ሆነው የሚፈትሉ አሉ፣ የሚቋጩ አሉ፣ ተመላላሾች አሉ። ጠቅላላ ወደ 37 ደርሰናል። በውስጣችን ያሉ ች በጨርቃጨርቅ በጨርቃ ጨርቅ ዙሪያ ከባድ ነው። ሮ ማቴሪያል ማግኘት በጣም ይከብዳል። ምክንያቱም ሮ ማቴሪያሎች በአጠቃላይ ከደላላ ደላላ ነው የምታገኛቸው። ዳይሬክት አታገኛቸውም እንደፈለግሽ ከስተመርን ለማስተናገድ ያስቸግርሻል። ያ ደግሞ ምንድን ነው ከለሮች እንደ ፍላጎትሽ አታገኝም። ከስተምሩ የሚፈልገውን ከለር የማግኘት ችግር አለ። የዋጋ አለ የተቀበልሽበት ሰዓትና የምትገዥው እቃ መዋዠቅ ራሱ በከስተምር ላይ የሚፈጥረው ችግር አለ። እነዛ ነገሮች ያው በይበልጥ ሮ ማቴሪያል ላይ ነው። ግን ሮ ማቴሪያል ላይ ደግሞ ያለውን ችግር በአሁኑ ሰዓት ደግሞ ባለው ነገር ላይ የተቀረፈ ነገር አለ። በፊት የማግኘት እንትኑ በጣም ከባድ ነበረ። በአሁኑ ሰዓት ግን የምናደርጋቸው የሚገኙት ኮንታክቶች ብዙ ነገሮችን እንድናገኝ አድርጎናል እስካሁን ግን የሮ ማቴሪያል እጥረት ነው በጣም ያስቸግራል ከምንም ደግሞ በፊት ከሮ ማቴሪያሉን በፊት ደግሞ ፋይናንስ በጣም አስፈላጊ ነገር ነው ምክንያቱም ፋይናንስ ካለ እንደ ልብሽ ታካይጃለሽ እንደ ልብሽ ሰው ትቀጥሪያለሽ እንደ ልብሽ ኦርደር ትቀበያለሽ ብዙ ነገሮች ላይ በቴክኖሎጂ እንትን ልትይ ትችያለሽ ልትሳተፍ ትችያለሽ። በአጠቃላይ የፋይናንስ እንትን ከባድ ነው። እሱን ያለማግኘት በጣም ብዙ ነገሮችን ይሰብራል፣ እድገትሽን ይሰብራል። መያዝ የምትፈልጊውን ስርዓቶችን መያዝ አትችም፣ የምትፈልጊውን ነገር መግዛት አትችም። ትታገቻለች ትታገቻለሽ፣ ትቆጠቢያለሽ እና ሞር ፋይናንስ በአንደኛ ደረጃ ነው። በሚቀጥሎ ደግሞ ሮ ማቴሪያል፣ እነዛ ነገሮች ናቸው። በመንግስት በኩል በመንግስት ተቋማት ያላገኘሁት ነገር የለም። ሐቁን ነው የምነግርሽ፣ ሪል መሬት የወረደ ነገር ስለሆነ የምነግርሽ በመንግስት ተቋማት ከመንግስትም በኩል ያጣሁት ነገር የለም። ምክንያቱም የጠየኩት ጥያቄዎች ተመልሰውልኛል። አንደኛ ነገር በዚህ አጋጣሚ ገላን ክፍለ ከተማን በጣም አመሰግናለሁ። ከተማ መስተዳደሩንም ሁሉንም እያደረጉልኝ ድጋፍ አመሰግናለሁ። ምክንያቱም ይህ ሼድ ባላገኝ እነዚህን ሁሉ የምታያቸውን ነገሮችን አላገኛቸውም ነበረ፣ አታያቸውም ነበረ። እነዚህንም ሕፃናቶችን እህቶቼንም መያዝ አልችልም ነበረ። ከመንግስት በኩል ባገኘው ድጋፍ በስልጠና ቢባል በሮ ማቴሪያል ቢባል ኢትዮጵያ ታምርት ማለት ደግሜ አሁንም እገልጸዋለሁ ለእኔ የጀርባ አጥንቴ፣ ምክንያቱም በጣም በጣም መግለጽ ከሚያቅተኝ በላይ ነው። ምክንያቱም እኔ ኢትዮጵያ ታምርት ተጠርቼ ስሄድ፣ ምንም ማንም ኮንታክት የለኝም የተደበቀ ቦታ ነው የምሰራው፣ የጋን ውስጥ መብራት ነው የሆንኩት። እዛው በዛው ባለ ከስተምርስ ተነጋገዳለሁኝ እንጂ የጋን ውስጥ መብራት ነው። ኢትዮጵያ ታምርት የሚባል ባዛር ላይ ታስፈልጊያለሽ ብለው ካወጡኝ ጀምሮ ግን የገበያ ትስስር ተፈጥሮልኛል፣ የፋይናንስ የብድር ነገሮች ተስተካክለውልኛል። ጎብዤ ባዩትም ነገር መጥተውም ዝም ብሎ አይደለም። ኢትዮጵያ ታምርት ሲባል ዝም ብሎ አይደለም የሚሰጥሽ ያ ነገር። ሪል መሬት የወረደ ነገር ነው የሚፈለገው። ሪል መሬት የወረደው ነገር ደግሞ አይተውት ነው ሽመና አለ። ከሽመና ተያይዞ ስቶር አለ እያለ እያለ ይህን ሁሉ ነገር የሚያንቀሳቅሰው ታይቶ አይችል ብሰራ ጥሩ ውጤት አላት ብለው ነው ባዛሩ ላይ ያወጡ። እኔም አላፈርኩኝም፣ እነሱንም ያሳፈርኩ አይመስለኝም። ባለው ነገር የገበያ ትስስር ተፈጠረልኝ፣ በፋይናንስ ዙሪያ እንትን አለልኝ፣ ጉልበት ሆነኝ። ነቴን ነው የመጀመሪያ እኔ በ2014 ከፕራይም ሚኒስትራችን ከዶክተር አብይ አዋርድ ስቀበል ነገ እንዴት አድርጌ ነው ደሞ አድጌ ከእንደገና እኔ ደግሞ ቦታ ላይ ምሸለመው የሚለው ነገር እስከሚይዝ ድረስ እንድሮጥ ያደረገኝ የኢትዮጵያ ታምርት ነው። ሁለተኛ ነገር ደግሞ ስልጠናዎች። እኛ እዚህ ቦታ ላይ ስንንቀሳቀስ ያለው ነገር በጭፍንነት ነበር። አሁን ግን ስልጠናዎች አሉ፣ በኢኢዲ የምናገኘው በኢትዮጵያ ኢንተርፕራይዝ ልማት ሳይሰለቹ ያሰለጥኑናል። የገበያ ትስስር አልኳቸው፣ የገበያ ትስስር ከአንድም አራት ሀገር ሄድኩኝ። በቅርቡ እንዲሁም ህንድ ሁሉ ሄጄ ነው እቃ ጭኜ እዚህ የማቴሪያል ችግር ያልኩትን የምፈልገውን ከለር ከምፈልገውን ከለር በላይ ደግሞ ለእኔም ሰፕራይዝ የሆኑ ማቴሪያሎችን ነው ይዤ እንድመጣ ያደረገኝ ይሄ ሁሉ ንቅናቄ ከንግድና ኢንዱስትሪ በኢትዮጵያ ታምርት በውስጡ ባሉ ኢኢዲ ኢንተርፕራይዝ፣ በሌሎቹ ባገኘሁት ነገር ማርስ ዛሬ ሰው መቶ ቢያዛት የሚፈለገው ከለር ቢመረጥ የማላፍርበት፣ እንዲሁም ባለፈው ኢትዮጵያ ታምርት ላይ በፊት ትንሽ ነው ያለኝ ብዬ ያልኩትን ደረቴን ነፍቼ እንደፈለግኩኝ ያሳየሁበት ቦታ ቢኖር የኢትዮጵያ ታምርት ላይ ነው። ላደረገልኝ ውለታ እዚች ጋር ያደረኳትን ትንሿ ነጥዋ ነገር ለኔ ትልቅ ነገር ናት። እንደ ትልቅ ኢንቨስተር እንደ ትልቅ እንትን ነው ራሴን እንድ ቁጥር ያደረገኝ ማን ኢትዮጵያ ታምርት። ለእኔ ውስጤ ነው፣ እውነቴን ነው። በጣም በጣም ከሚገባው በላይ ከዚች ውስጥ ወጥቼ እንድታወቅ ያደረገኝ ኢትዮጵያ ታምርት። ያው እኛ በብዛት ወደ ያው የራሴን ከጀመር ከጀመርን 2002 ይሁን እንጂ በእንደዚህ አይነት ስራ ላይ ተቀጥረንም ጀምሮ ስንሰራ ከዛ በፊት አረብ ሀገር ነበር ተሰድጄ የሄድኩት። ያው ሁለት አመትም ሳልሞላ እዚህ ብሰራ ማድጋለሁ በሚለው እንትን ብዬ መጣሁኝ። ከመጣ በኋላ ነው ዲዛይን ተምሬ ለዚህ እንትን ያልኩት። ያው የገባሁበትን ቦታ ትራዲሽናል ሙሉ ትራዲሽናል ነበረ። ገነት ፍሬ ሰንበት ጂጂ ዲዛይን ትባላለች በጣም ባለ ሁለት አይናት ከሚገባው በላይ ለእኔም ለባለቤቴም እጃችንን መምታት ያህል ነው የዛሬ 20 ዓመት ተምረን ያለውን ነገር እንትን ያልነው ትራዲሽናል ላይ ነው በጣም በጣም እየሰራሁኝ ያለሁት ወደፊትም በኤክስፖርት ደረጃ ማድረግ የምፈልገው ትራዲሽናል ላይ ነው ምክንያቱም ባህል ማለት ሁሌ የማያልቅ ምንጭ ማለት ነው የማን የኢትዮጵያ ያንን ባህል ለአለም ሁሉ ማንነቷን ምንነቷን፣ ውስጧ ያሉት ምንድናቸው የሚባለውን ነገሮች በደንብ እስከ ማሳወቅ ድረስ በማርስ ዲዛይን በይበልጥ ባህሉ ላይ ነው የምሰራው። ያው ከጎን ደግሞ ባህላዊውም እንዳለ ሁሉ ዘመናዊውም ያስፈልጋል። ለሙሽራ ቢባል ለህፃናቶች፣ ለአበባ በታኝ፣ ለሚዜ ቢባል እነዛንም ደግሞ ከዚሁ ጋር የተያያዘ ነገር ስለሆነ የኢትዮጵያ ታምርታውንም ልጠራው ነው። እሱ በፈጠረልኝ መሰረት ቬሎችን እንድሰራ አስገድዶኛል። አይ በአመጣዊ ነገር ሀገሬ ላይ እዚጋ ትራዲሽናሉን ባረግ እዚ ጋ ደግሞ ዘመናዊውን ባደርግ የበለጠ ሰራለው ብዬ በአሁኑ የምታያቸው እነዚህ ቬሎች ጭኜ አምጥቼ ነው እየሰራሁኝ ያለሁት። እነሱንም ያው ከውጭ እንደምናስገባው አስቤ ብቻ ሳይሆን እዛ ጋር የከፈልኩትን ነገር እዚ ጋር ደግሞ የበለጠ ብዙ ነገሮች አሉ። የኛን ምርት ለኛ የሚለው ደግሞ ቬሎ ከቻይና አይደለም እናመጣው ከውጭ አይደለ እንትን እያልን የምናመጣው ነው። ያ ደግሞ ቀርቶ የኛ ራሱ ስራ ለራሳችን የእኛን ምርት ለእኛ የሚለውን በዘመናዊ መልክ ደግሞ ማምጣት ፈልጌ ያንን ስራ ጀምሬያለሁ። ኢትዮጵያ ታምርት በአሁኑ አብሶ ያው በየጊዜው እየጨመረ ነው የመጣው፣ እያደገ ነው የመጣው። ገባሽ ከአለፈው አመት እኔ ካለሁበት እንትን በጣም እንትን እያለ ነው የመጣው፣ እያደገ ነው የመጣው። እና በአሁኑ እኔ ያገኘሁት እንትን በዛሬው ቀን በዛሬው ቀን እንኳን ብነግርሽ ከስተምር እዚህ ድረስ መጥቶ እዛ ኢትዮጵያ ታምርት ላይ ነው ያገኘንሽ በእሱ መሰረት ነው የመጣ ነው ብለው በዛሬው ቀን ራሱ በጣም የትራስ ጨርቆች የቴብል እንትኖች መጋረጃዎች ኮምፕሌት በትልቁ ታዝዤ ነው ዛሬ ይኩት። ከእንደገና እዛም ላይ ያለሁኝ ራሱ ልብስ የታዘዝኩት አለ። ከባባድ ልብሶች ማለት ነው ወደ ስልሳ ሺህ ብር አለ ወደ ሰባ ሺህ ብር አለ እንትን ነው። እዛ ብቻ መሸጤ አይደለም ኦርደር መቀበል አይደለም። እኔ በዛሬው ቀን ራሱ የመጣው ከስተምር እዚህ ይመጣል ብዬ አልጠበቅኩም። ኢትዮጵያ ታምርት ላይ አይተንሽ ነው የመጣ ነው ከአንቺ ቢዝነስ ካርድ ወስደን ነው ብለው ዛሬ ኦርደሩን ሰጥተውኝ ሲሄዱ፣ ኢትዮጵያ ታምርት በሚቀጥለው እንግዲህ እንዴት አይነት እንደሆነ መገመት የእውነት እስከሚያቅተኝ አመቱ ቶሎ በቀረበና እኔም በደንብ አርጌ በሰራሁ ብዬ እስከምል ድረስ ያደረሰ። መንግስትን በሚሆነው ነገር ላይ እውነቴን ነው እኛ መዛቅ ከቻልን እኛ መውሰድ ከቻልን ቀርቦልናል አቁም ቀርቦልናል እኔ ምንድነው መነኑንም ሆነ የምሰራበት ማቴሪያል ኬት ነው ማገኘው ብዬ ስል የምፈልገውን ነገር የኔ ዝች ጋር ሆኖ ባዛሩ ላይ ከጎኔ ነው ያገኘሁት ከዚህ በላይ ነገር የለም ገባሽ አጠገቤ ነው በቃ በመንግስት በኩል እንትን አለ ስልጠና አለ። እኛ ካልሰለቸን በስተቀረ ስልጠና አለ። የውስጥ የገበያ ትስስር አለ። ኢትዮጵያ ታምርት ኑ ነው ፍሉሃ የተደረገው ራሱ በኢትዮጵያ ኢንተርፕራይዝ ልማት ፍሉሃ የተደረገው ባዛሮች፣ እያንዳንዱ ነገር ላይ ከተገኘን ከነሱ በኩል ቀረ የምለው ነገር ያለ አይመስለኝም። ያው በፋይናንስ ዙሪያ ባለው ነገር እንዳልኩሽ እንትን ቢባል በሚለው ትንሽ እሱ ነገር ላይ እንጂ ከዛ ውጭ እኔ ይህ ቀረ ምለው ነገር የለም። ከኛ ነው የቀረው ነው ብዬ ምለው። ምክንያቱም ስልጠና ስንጠራ ካልመጣን፣ የውጭ ኤክስፖርት አለ እንትን አለ ሲባል ካልተገኘን፣ እነዛ እነዛ ነገሮች ከኛ የጎደለ ነው የሚመስለኝ። ከመንግስት በኩል ግን እኔ አሁን ባገኘውት ያህል ጎሎብኛል ብዬ የምለው ነገር ምንም ነገር የለኝም። ምክንያቱም ሼድ ተይዞልኝ፣ ቦታ ተይዞልኝ እንደ ልቤ መርጬ እንደ ልቤ ተገኝቼ ከስተምሩንም አምራቹንም ማገኝበት ነገር ስለተፈጠረልኝ ከኛ ድክመት ካለ እንጂ ከአምራቾች ከመንግስት በኩል አለ ብዬ አለ ማርስ ዲዛይን ከሌሎቹ የሚለየው ያው ጥራት በአንደኛ ደረጃ ከምንም ነገር በላይ ጥራት አንደራደርም ሁለተኛ ነገር ከስተምር አያያዝ የኛ ከስተምሮቻችን እንደ ፋሚሊ ነው የምንይዛቸው። የመጣ ሁሉ ከስተምር አዲስም ሆነ የበፊትም ሆነ እንደ ፋሚሊ ነው የምንይዛቸው። ቀጠሮም ምንም ሆነ ምንም፣ አዳርም ቀንም ብለን ሰርተን እናደርሳለን እንጂ ቀጠሮ እናከብራለን። እውነት የምፈልገው በአንደኛ ደረጃ መንግስትን አመሰግናለሁም ምክንያቱም በውስጡ ያሉት በመንግስት ውስጥ ያሉት ኢኢዲ ብል ስራና ክህኖት ብል ያው ኢንዱስትሪ ሚኒስቴር ከምንም ነገር በላይ ምክንያቱም ታስፈልጋለች ብሎ ፈልጎኝ ከጨለማ ውስጥ ወጥቼ ባዛር እንዳሳይ ኢትዮጵያ ታምርትን ስላደረገኝ፣ ሁለተኛ ነገር ደግሞ በኢንዱስትሪ ሚኒስቴር በኋላ ነው ልማት ባንክ አምኖበት አዋርዴን አይቶ ኢንዱስትሪ ሚኒስቴር የሸለመኝን ሰርተፍኬት አይቶ ነው ልማት ባንክ በኮንፊደንስ ሰማንያ ማሽን የሰጠኝ። ይህንን ያገኘሁት ከኢንዱስትሪ ሚኒስቴር ነው። በመቀጠል ደግሞ ገላን ክፍለ ከተማ ምንም ሆነ ምንም ሳይሰለችው ይህንን ቦታ ሰጥተውኝ የገበያ ትስስርም ሆነ የጨረታም ስራ ሆነ እየሰጡኝ እንድሰራ ላደረገኝ ገላን ክፍለ ከተማ ከተማ መስተዳድሩም በውስጡ ያሉትንም በጣም አመሰግናለሁ። ልማት ባንክን በጣም አመሰግናለሁ። ፋሽን ዲዛይን አሶሲሽንንም በጣም አመሰግናለሁ። ሜምበር ነኝ። ባህልና ስፖርት ሚኒስቴርም ደግሞ ክብር ለጥበብ በሚለው 60 ዓመት ሰባ አመት ከውለታ ከሀገራችን ለዋሉ ሰዎች ሲመርጥ በአንደኛ ደረጃ መርጦኝ እንድሸለም ላደረገኝም ለዛም አመሰግናለሁ። ከምንም ነገር በፊት ግን ለዚህ ሁሉ ምንጩ ኢንዱስትሪ በጣም ወደው በጣም ማከብረው ሁሌ ብርሃን ነገር እየታየኝ ነገ ደግሞ ምን ሰፕራይዝ ላርገው ብዬ ከምለው ትልቁ ነገር ቢኖር ኢንዱስትሪ